ጤና ይስጥልን እንደምን ዋላችሁ ከኬይር ቮክስ አፍሪካ የመስከረም 26 2018 ዜናዎች ይዘንላችሁ መጥተናል ከዜናዎቹ ጋር ሮዛ ነዚፍ ነኝ። በቅድሚያ ማርስተ ዜና፣ አዲሱን የተሽከርካሪ ሰሌዳ የመቀየር ስራ ከሁለት ወራት በኋላ ይጀመራል ተባለ። የሕዝብ ተወካዮችና የፌዴሬሽን ምክር ቤቶች አምስተኛ አመት የስራ ዘመን መክፈቻ ስነ ስርዓት ዛሬ ተካሂዷል። ትራምፕ የጋዛ ሰላም ንግግር በአፋጣኝ እንዲጀምር ለአደራዳሪዎች ጥሪ ያቀረቡ። ዓለም ባንክ ሳፋሪኮም ኢትዮጵያ በከፍተኛ ኪሳራና ፍትሃዊ ባልሆነ ውድድር እየተፈተነ መሆኑን አሳወቀ። የነዳጅና ኢነርጂ ባለሥልጣን የነዳጅ አቅርቦት ስርጭትና ግብይትን ቁጥጥር ሥርዓቱ ፈጣን አስተማማኝና ጥራት ያለው እንዲሆን በቴክኖሎጂ የታገዙ አሰራሮችን ማጠናከሩን አስታወቀ። ውድ አድማች ተመልካቾቻችን አብራችሁን ስትቆዩ እነዚህንና ሌሎች መረጃዎችን በዝርዝር ትሰማላችሁ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ ትኩስ መረጃም ያገኙ። ቀዳሚ ወዳደረግነው ዜና ስናልፍ አዲሱን የተሽከርካሪ ሰሌዳ የመቀየር ሥራ ከሁለት ወራት በኋላ ይጀመራል ተባለ። የትራንስፖርት እና ሎጂስቲክስ ሚኒስቴር ባወጣው የተሽከርካሪ ሰሌዳ ለውጥ መመሪያ መሠረት አዲሱ የተሽከርካሪ ሰሌዳ የመቀየር ስራ ከሁለት ወራት በኋላ እንደሚጀመር በሚኒስቴሩ የትራንስፖርት አገልግሎት እና ቁጥጥር ዘርፍ አማካሪ አቶ አሰፋ ሀዲስ ተናግረዋል። ከዚህ በፊት የተመዘገቡ ተሽከርካሪዎች የቀድሞውን ሰሌዳ በመመለስ አዲስ የተሽከርካሪ የመለያ ቁጥር ሰሌዳ እንዲወስዱ የማድረግ ስራ እንደሚሰራም አመላክተዋል። በኢትዮጵያ የተሽከርካሪዎች የመለያ ቁጥር ሰሌዳ አይነቶችና ምልክቶች መወሰኛ እና የአገልግሎት አሰጣጥ መመሪያ 1050 ህዝባር 2017 ሆኖ መጽደቁም ይታወሳል። በመመሪያው መሰረት አሁን በዚህ ስራ ላይ ያሉ የተሽከርካሪ ሰሌዳዎች ላይ የሚቀመጠው የተለያዩ ክልሎችና የከተማ አስተዳደሮች መለያዎች ተመሳሳይ መለያ እንዲኖራቸውም ያስገድዳል። በሀገሪቱ የሚመዘገቡ ሁሉም ተሽከርካሪዎች የሚለጠፉት የመለያ ቁጥር ሰሌዳ ላይ የኢትዮጵያ ካርታ እንዲሁም ኢትዮጵያ ባጸደቀችው ዓለም አቀፍ ስምምነት መሰረት የተሰጣትን ሀገራዊ ልዩ ምልክት ኢቲ የሚል የግዕዝ ፊደላትና የላቲን ፊደላት ይዘት እንዲኖረውም ይደረጋል። መመሪያው አሁን በስራ ላይ ያሉ የተሽከርካሪ ሰሌዳዎች ላይ የሚቀመጠውን የተለያዩ ክልሎችና የከተማ አስተዳደሮች መለያዎችንም አላካተተም። ወደ ሌላ ዜና ስናልፍ ስድስተኛው የኢፌድሪ የህዝብ ተወካዮች ምክር ቤትና የፌዴሬሽን ምክር ቤት አምስተኛ ዓመት የሥራ ዘመን መክፈቻ ስነ ስርዓት ዛሬ ተካሂዷል። የኢፌድሪ የህዝብ ተወካዮች ምክር ቤት የአንድ ዓመት የስራ ጊዜ ከመስከረም ወር የመጨረሻ ሳምንት ሰኞ እስከ ሰኔ 30 ቀን ድረስ መሆኑም ተደንግጓል። በዚህም መሰረት የስድስተኛው ምክር ቤት አራተኛ ዓመት የሥራ ዘመን የተጠናቀቀ ሲሆን አምስተኛ ዓመት የሥራ ዘመን የመክፈቻ ስነ ስርዓት ፕሬዚዳንት ታዬ አጽቀ ስላሴ በተገኙበት በዛሬ ዕለት ከቀኑ 8 ሰዓት ጀምሮ ተካሂዷል። ፕሬዚዳንት ታዬ ለሁለቱ ምክር ቤቶች አመታዊ ስራቸውን እንደጀመሩ በማብሰር የፌዴራል መንግስቱ አመታዊ እቅድም አቅርበዋል። በማስቀጠልም ትራምፕ የጋዛ ሰላም ንግግር በአፋጣኝ እንዲጀምር ለአደራዳሪዎች ጥሪ አቀረቡ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ የጋዛን ጦርነት ማስቆም ጥረት ላይ እየተሳተፉ ያሉ ሁሉም በእስራኤልና በሀማስ መካከል በግልጽ የሚደረገውን ቀጥተኛ ያልሆነ ንግግር እንዲያጠፉ ጥሪ አቅርበዋል። ንግግሩ ሃማስ ታጋቾችን መልቀቅና የጋዛን አስተዳደር ለምሁራን መስጠትን ጨምሮ በትራምፕ ባለ 20 ነጥብ የሰላም ስምምነት እቅድ ላይ ከተስማማ በኋላ የሚደረግ ሲሆን ቡድኑ በሌሎችም ጉዳዮች ላይ መነጋገር ፍላጎት አለው። ትጥቅ መፍታትና በመጪው የጋዛ መንግስት ላይ ምንም ተሳትፎ እንደማይኖረው የሰላም እቅዱ ቁልፍ ክፍል ላይ ቡድኑ ምላሽ አልሰጠም። በማህበራዊ ትስስር ገጻቸው ላይ ንግግሩ በጣም ውጤታማ ነበር ያሉት ትራምፕ የመጀመሪያው ምዕራፍ በዚህ ሳምንት እንደሚጠናቀቅ ተነግሮኛል እና ሁሉንም የምጠይቀው እንዲያፋጥኑት ነው ብለዋል። የአሜሪካው ፕሬዝዳንት አክለውም ጊዜው በጣም አንገብጋቢ ነው ወይም ደም መፋሰስ ይቀጥላል ብለዋል። ትራምፕ ታጋቾች በቅርቡ መለቀቅ ይጀምራሉ ብለው እንደሚያስቡ ገልጸው የሰላም እቅዳቸው ማሻሻያ ይደረግበት ከሆነ ሲጠየቁ፣ ማሻሻያ አያስፈልገንም ምክንያቱም ሁሉም ተስማምተውበታል፣ ይሁን እንጂ ሁሌም አንዳንድ ለውጦች ሊኖሩ ይችላሉ ብለዋል። ለእስራኤል ትልቅ ስምምነት ነው፣ ለአረቡ ዓለም ለሙስሊም ዓለምና ለዓለም ትልቅ ስምምነት ነው። ስለዚህም በጣም ደስተኞች ነን በማለት አክለዋል። ይህ በእንዲህ እንዳለ ሐማስ ለእቅዱ አወንታዊ ምላሽ ከሰጠ በኋላ ትራምፕ የቦምብ ድብደባ በአስቸኳይ እንዲቆም ቢናገሩም እስራኤል በጋዛ የምታካሂደውን የአየር ድብደባ ቀጥላለች። የእስራኤል መንግስት ቃል አቀባይ ሾስ ቤድሮሲያን በሰጡት መግለጫ በጋዛ ሰርጥ አንዳንድ ድብደባዎች ቢቆሙም በዚህ ሰዓት የተተገበረ ያለ የተኩስ አቁም የለም ብለዋል። በጋዛ የሚመራው የጤና ሚኒስቴር ባለፉት 24 ሰዓታት በእስራኤል ጦር ጥቃት 65 ሰዎች መገደላቸውን አስታውቋል። የአሜሪካ የውጭ ጉዳይ ሚኒስተር ባርኮ ሮቢዮ በአሜሪካ የቢቢሲ አጋር ለሆነው ሲቢኤስ ታጋቾችን ለማስለቀቅ ድብደባ መቆም አለበት ብለዋል። የቦምብ ድብደባ የተፈጸመ ታጋቾችን ማስለቀቅ አትችልም፣ ይህም መቆም አለበት ነገር ግን ሌሎች ጉዳዮችን መፈታት አለባቸው ሲሉም ገልጸዋል። ታጋቾች በተቻላቸው ፍጥነት እንዲለቀቁ እንፈልጋለን ሲሉም አክለዋል። ባለ 20 ነጥብ የሰላም እቅድ ጦርነቱ በአስቸኳይ እንዲቆምና በመቶዎች ፊልስጤማውያን ምትክ 48ቱ ታጋቾች እንዲለቀቁ የሚጠይቅም ነው። ወደ ሌላ ዜና ስናልፍ ዓለም ባንክ ሳፋሪኮም ኢትዮጵያ በከፍተኛ ኪሳራ እና ፍትሐዊ ባልሆነ ውድድር እየተፈተነ መሆኑን አሳወቀ። የዓለም ባንክና የዲጂታል ልማት አጋርነት በቅርቡ ባወጡት የኢትዮጵያ የቴሌኮም ገበያ ግምገማ ሪፖርት መሠረት አዲስ የገባው የቴሌኮም ኩባንያ ሳፋሪኮም ኢትዮጵያ ከፍተኛ የገበያ ፈተናዎችን እየገጠመው ነው ብሏል። ሪፖርቱ ሳፋሪኮም በ2024 በጀት ዓመት 325 ሚሊዮን ዶላር ኪሳራ እንደደረሰበት ገልጿል። አመታዊ ገቢው 53.6 ሚሊዮን ዶላር ለፈቃድ ክፍያ ወጪ እንኳን በቂ አይደለም ይላል። ለዚህ ዋናው ምክንያት በመንግስት ከተያዘው ኢትዮ ቴሌኮም ጋር እኩል ያልሆነ የመወዳደሪያ ሜዳ አለመፈጠሩ ነው። ኢትዮ ቴሌኮም የፈቃድ ክፍያ አለመክፈሉና ሳፋሪኮም ከኢትዮ ቴሌኮም ደንበኞች በሚደረጉ ጥሪዎች አማካኝነት በወር 16 ሚሊዮን ዶላር እንዲያጣ የሚያደርግ የጥሪ ዋጋ ቅናሽ ማድረጉ የውድድሩን ፍትሐዊነት ጎድቶታል። በተጨማሪም ኢትዮ ቴሌኮም የሳፋሪኮም መተግበሪያዎችን አግዷል እና በቴሌብር የዳታ ግዢ ላይ ቅናሽ በማድረግ ደንበኞችን በኔትወርኩ ላይ እንዲቆዩ ያደርጋልም ተብሏል። ዓለም ባንክ እነዚህን ችግሮች ለመፍታት የኢትዮጵያ ኮሚኒኬሽን ባለስልጣን እንደ ስታርሊክ ላሉ የሳተላይት ኦፕሬተሮች ፈቃድ እንዲሰጥ የፈቃድ አሰጣጥ ስርዓቱን እንዲያስተካክልና በፍትሐዊ ባልሆነ ውድድር ዙሪያ የተነሱትን ስጋቶች በጥልቀት እንዲመረምር መክረዋል። በመጨረሻም የነዳጅና ኢነርጂ ባለስልጣን የነዳጅ አቅርቦት ስርጭትና ግብይት ቁጥጥር ስርዓቱ ፈጣን አስተማማኝና ጥራት ያለው እንዲሆን በቴክኖሎጂ የታገዙ አሰራሮችን ማጠናከሩን አስታወቀ። በአዲስ አበባ ከ2014 እንዲሁም በክልሎች ከ2015 ጀምሮ የነዳጅ ግብይት በዲጂታል የክፍያ ዘዴ እየተከናወነ መሆኑን የባለስልጣኑ የህዝብ ግንኙነትና ኮሚኒኬሽን ስራ አስፈጻሚ በቀለች ኩማ ገልጸዋል። ይህ አሰራር የዲጂታል ፖሊሲን ከመተግበር ባለፈ በነዳጅ ግብይት ወቅት የሚፈጸሙ ህገወጥ ግብይቶችን ለማስቀረት ማለሙን ለኢዜአ ተናግረዋል። ማደያዎች የተጫነላቸው ነዳጅ በዲጂታል ግብይት ስለፈጸሙ በየሩብ ዓመት ኦዲት እንደሚደረግና ሽያጫቸው ከ50 በታች የሆኑት በአዋጁ መሰረት ተጠያቂ እንደሚሆኑም ጠቁመዋል። በሌላ በኩል ሀያ የክፍያ አማራጮች ወደ ስራ መግባታቸውንና ተገልጋዩ የሚመቸውን እንዲጠቀም እየተደረገ መሆኑንም አስታውቀዋል። በነዳጅ ግብይት ሰንሰለት ያሉ ሂደቶች በለማው ብሔራዊ የነዳጅ አቅርቦት ሰንሰለት አስተዳደር ስርዓት ውስጥ እንዲያልፉ የተደረገ መሆኑንም አረጋግጠዋል ይህ ስርዓት የነዳጅ ትእዛዝ ከማደያ የኩባንያ ማረጋገጫ የነዳጅ አቅራቢ ድርጅት የጭነት ጥያቄ ከኩባንያ ከነዳጅ አቅራቢ ለጅቡቲ ጭነት ትእዛዝ ከጅቡቲ የተጫነ ጉዞ ላይ ያለ ደርሶ የተራገፈ የሚሉትን ሂደቶች እንደሚያሳይ አብራርተው ባለድርሻ አካላት የነዳጅ ትእዛዝ ጭነት የትና በምን ደረጃ ላይ እንዳለ የሚከታተሉበት ስርዓት መሆኑን ጠቁመው በዚህም በየዕለቱ ወደ ኢትዮጵያ የገባና ለማዳ የደረሰ የነዳጅ መጠን ይታወቃል ክትትልም ይደረግበታል፣ ብለዋል። በሌላ በኩል የነዳጅ ጫኝ ቦቴ ተሽከርካሪዎች የመቆጣጠሪያ ፍሊት ማኔጅመንት የተሰኘ ስርዓት እየለማ መሆኑን እና በቅርቡም ወደ ስራ ለማስገባት ጥረት የተደረገ መሆኑን ጠቁመዋል። አሁን ካሉት 5400 ቦቴዎች 3193ቱ ጂፒኤስ ተገጥሞላቸው ወደ ስርዓቱ መግባታቸውን እና በቀጣይ ሁሉም